ሰላም፣ ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? ዛሬ በዊና ቤት አዲስ እንግዳ ይዤ መጥቻለሁ። ለእኔ ደግሞ ከዚህ በፊት እንግዳዬ የነበረች አሁን ደግሞ በዊና ቤት ሌላ አዲስ ሆና ደግሞ መታ ልጅ ክያ፣ እንዴት ነሽ? ሁሉ ሰላም? እኔም ደህና ነኝ ያለው ዛሬ ለቁም ነገር ነው አመጣጤ ዊና ቤት እና ሰሞኑ እንደሚታወቀው ዊና ብቸኛ ሆኗል፣ አይደለም ዮ ሄዳብናለች፣ እና ዊና ብቻውን ነው። ስለዛ ለምን ወንድሜ ለምን ይከፋል? ለምን ብቻውን ይሆናል? በዛ ላይ ብቻውን ነው እየኖረ ያለ። ስለዛ እየመጣች የምታበስልለት የምታዋየው፣ ሲጨንቅ እንግዲህ ምን ነው የምትለው፣ ምን ሆንክብን? ሲጠፋ ለምን ጠፋክ? አይደለም እንዴ? ይሆን የመተካት አቅሙ ይኖርሻል ብዬ ባላሰብም፣ ግን ደግሞ ቀስ በቀስ ይለመዳልና እንደዛ ብዬ እንግዲህ ኪያን ይዣት መጥቻለሁ ግን ደግሞ ፍራንክ ነው። ዊናን ለማሳበድ ብቻ ነው እቅዴን። የዛሬ አይደለም ባይሆንም እሪ ነው የሚያደርገው። ያኔ ከእኔ ጋር ፍራንክ ባይሆንም እቀራለሁ። የሆነ ጊዜ ግን ታስታውሳታላችሁ። የቤት ተስፋ እናደርጋለን። ጨርቄን አስጥላኝ በቃ ያላንተ መኖር አልችልም፣ ራሴን አጠፋለሁ ዘራፍ ብላ እንዴት እንዴት ፍንጥር ፍንጥር ስል እንደነበር። አሁንም እኮ አልችልም አላንተ ስራት አሁን ዊናጋ ነን የሉሽ። ዊናጋ ዩ የምትገርም ጓደኛችን ነች እና በየትኛውም ሰዓት እንግዲህ ሁኝ ባልናት ልክ የምትሆንልን የማታሳፍረን። ከዊናጋም ይቀራረባሉ፣ እዚ ትግባባላችሁ። ግን በዚህ ልክ ስትመጪበት ምን ዓይነት ከዊና ቁልፍ ተቀብዬ የቁልፉን እንዳጋጣሚ የቤት ቁልፍ ደግሞ ሞተሩ ላይ ነው። ሞተሩን ነበር ፈልጋለ ያልኩት። ሌላ ቦታ ነበር ያሰብኩትና ግን ደግሞ የሞተሩን ቁልፍ ሲሰጠኝ የቤቱን ቁልፍ አንድ ላይ አለና ቀጥታ ስበር ይዤ አስመጣ ወደዚህ ካሜራ ካሜራማንንም ይዤ መጣሁ። እና ለምን አላስጨንቀውም ብዬሽ ትንሽ አይደለም። ድርቅ ድርቅ እስኪጮህ ደረሰ። እኔ አልሰማሁም። ሰሞኑን መሽ ሆነሳለም ዱላ ካለው ሊያገላግለኛል። ለሻት አታስቢ። ስሌት ሰዎቼ ግን ክዩ ምነግርሽ ነገር ኮስተር ነው የምንለው እና ደግሞ የፈለገ ነገር ቢጩ እንደዚህ ቢያለክ እንኳን አንሰማው። በእኔ ሀሳብ ቢስ ያው ቤተሰብ ጋር ቀድሜም ስለተናገርኩኝ እሱ ነው ያደረገው ይባል ግን ደግሞ በቃ አሪፍ መዝናኛ ይሆናችኋል፣ እናንተም ደስ ይላችኋል፣ ትስቃላችሁ፣ ትዝናናላችሁ ብለን ስለማሰብ እኔም ክዩ ተስፋ እናደርጋለን። እንደዛ ስለዛ ና እንደው እየለታለው እየመጣ ነው ከቀጥታ ደግሞ እሱም የገረመው ቤት ነኝ ስለው ልተኛም እንደሆነ እንደዛ ነገር ነው ያሰበው እና በጠራራ ፀሐይ እንዴት በዚህ ፀሐይ ደግሞ ጉብ ብዬ ሲያየኝ ገና አሳስቡ ላ ያስቀኛልና ነገረ ስራው በዛ። ከምርም ሰሞኑ ደብሮት ነበረና ከዛ ድብርቱም እንዲወጣም ስለምፈልግ በእንደዚህ አይነት መልኩ ቢሆንና አንጫጭተ ነው አዝናንተ ነው። እሱንም እናንተም ተዝናንታችሁ እኛም ተዝናንተን አሪፍ ጊዜ እንደሚሆንን ተስፋ እናደርጋለን። ባለሙሉ ተስፋ ነን። አንቺም እንድትተዋወቂ ነው። ዛኔ ያላስተዋወቅሽው ነበረ። አብረሽ ትኖሪያለሽ ከዊና ጋር። እና ቀጥታ የምልሽ ያን ነው። ይልሽ እዚህ በእሷ መክት ማለት ዮ እስክትመጣ ከእሷ እንድትሆንና አብራክ እንድታገዝ ብዙ ነገር እንድታገዝ ምናምን ብዬ ኮስተር ብዬ ነግረዋለሁ። እኔ እስክነግረው ድረስ ዝም ትያለሽ። ከዛ በኋላ ግን አንቺም በመሀል ትገቢያለሽ፣ ጣልጋ ትገቢያለሽ። ኮስተር ነው የምትዩ። እንዴሽ ብዬ አልስቅም። ኮስተር ብለን ግን እንደሰማው ግን ይነስረኛል። ተስፋ እናረጋለን። ዮ የቅርበኝ የቅርበኝ ያው ለፕራንክ ስለሆነ ዘና ለማድረግ ነው ዊናን ካለበት ሙድን ለማስወጣት እንጂ በአንቺ ቀልድ ወንበር ላምጣልሽ። እንግዲህ ፕራንኩ ይቀጥላል። ተከታተሉን። ዊናን በደንብ ፕራንክ እናደርገዋለን ብለን ተስፋ እናደርጋለን። ፕራንክ አመሰግ ተባረክ። ለማንጫጫት ዝግጁ ነን። በሚገባ በሚገባ ዝግጁ እስኪመጣ እንደዚህ ፍቅር ተብለን እንጠብቃለን ወይ እንደውለት ድጋሚ ይጠረጥራል። ደሞ ሌላ ነገር እንዳያሰብ አሁ ተቻኩይ ምትን ካልኩለት ቶሎ ና ስላልኩት እንግዲህ ይመጣል። አብሮትን ጓደኛ ስላለ በሞተር ይመጣል። ዝግጅቴን ጨርሻለሁ። እንግዲህ ከዊና ጋር አብሮ ለመኖር አራት አያትበዩ ብቻችንን አትበይ እሱ እያለ አንተም ተስፋ አረጋለሁ ድርቅ በማለት ምናልባት እንኳን ሳቄ ከመጣ እንትን ካለ እንኳን ፊቴን አዞራለሁ። ግን እኔን እንዳታይ እኔ መኮሳተር አልችልም እ ካልተናደድኩ ወይም እሱ ምንጭርጭር ሲል ፊቴን ላዞር ይችላል፣ ምናልባት ሳቄ እንኳን ከመጣ

ትክክል። እሱን ወንድሜ እንዳት ይመስል። እኔም ምናልባት አምልጦኝ እንደሌላ ጊዜ ልግባ ምናም ወደ ቤት። እኔ ግን ሙሉ ለሙሉ የእኔ ብቻ ማሳብ አይደለም። እሷም አግዛለች። ልክ ይሄን ነገር ሳስበው፣ እኔ አሁን ደስ የማይል ነገር ላይ ስለሆነ ለምን አናዝናናውም? እንደዚህ አንጫር ሲምና የሚል ነገር ሳስብ፣ ተንኮል ቢሆንስ የሚል ሀሳብ ቅድሚያ ይመጣልኝ። እኔ ሆ ተንኮለኛ፣ ደግሞ ታይ ተናገሪ። እንደዚህ አይነት ነገር ከካሜራ ጀርባ እንወቃቀሳለን። እኔ አልከድህም። እናንተና ካሜራ ማ ደግሞ ታዩ። ሚካ የተንኮል አምባሳደር። ለማንኛውም በጋራ ነው ያደረግነው። ዊና መጨረሻ ስታየው እንደምትስቅበት ካለፈን በኋላ ስለሆነ የሚያዝና ነው፣ እንደምትስቅበት ማለብሉ ተስፋ ነው። ግድ ነው፣ አንተን ለማዝናናት ነው፣ ሌላ ነገር አይደለም። ካለበት ሙድ ወጣ ብለህ ትንሸታ፣ እሺ ብሎ እንዳያወርደንን ከዛ ቪዲዮ እንዳይፖስት እንዳይገለ መጣልሽ ይገነጥለው ነው

ምንድነው? ደህና ነሽ አማኗ። ኤልያስ የድሮ ጓደኛው፣ ታስታውሳለህ? ያለ አንተ መኖር አልችልም። መቼ ከዚያ በኋላ እኮ በቃ ትልቅ ሰው ሆነ እንትን። አሁን እኮ በቃ ለማንኛውም ሰላም። ሰፈር ተገናኝታችሁ እሱ ወየ ከደወልኩላት ሰሞኑ ነበር፣ እንደውም ያወራ ነው እና ከጌጌውም ጋር ቀኑ ነው ወደ ዛሬ ሄደብን። እናም ምናልባትም ቀድመህ ግን በምን አይነት መንገድ መሰለ በበቃ በመልካም ጎኑ ተቀብለኸው ሀሳቤን ከዛ የክዩንም ሀሳብ የተማመንበትም ሀሳብ ስለሆነ ሀሳብ እና በበጎ ጎኑ ብቻ አስበው ቅድሚያ መቼም መጥፎ ሀሳብ ይዘው ይመጣሉ ብለ አታስብም እና አብሶ ደግሞ እኔን አጠረጥሬን እንደዚ ነገር ላይ መቼም እንኳን እንትን አይለውም። ስለዛ ያው እንደሚታወቀው የሰሞኑ የለችም አሁን በዛም የመጣ ምን አይነት ድብርት ውስጥ እንዳለክ በደንብ የሚታየውና እኔም አውቃለሁ። እና ኪዮን አወራኋትና ሰሞኑ ለትንሽ ጊዜ ከከተማ እንደምትወጣ ከቤተሰብ ጋር አውርተን አብረን ሄደን ተነጋግረን፣ ከእሷ ቤተሰብ ጋር በስራ ጉዳይ ወጣ እንደምንል እንደዛ አስማምተናል። እና በእሷ በኩል ያለው የቤተሰብ ጉዳይ ይኸው እስክትመጣ ከአንተ ጋር እዚህ እንድትለው እንፈልጋለን። እዚህ ለምን ለምን ማለት ከመጣች በኋላ እናወራለን። አዲስ እኮ ግን እሷ እስክትመጣ ድረስ ኖሮችም የምታደርጋቸው ነገሮች አንተ የምታግዛቸው የምታግዝክ ነገሮች አሉ አይደል፣ እሱን ለማገዝ አንተ ጋር አብሮ ለመሆን ያው አንተን ካለህበት ምድ ለማውጣት ሊ ጥሩ እንድምክና ብዙ ነገር ያስባል እና ደብሮታል፣ ምናምን ብሎ ያንን ለማድረግ ነውና አንተ ጋር ለመኖር ማለት ነው። ቤተሰብ ጨርሽ ትሻል አንተ ጋር ለመግባል ለጊዜውም፣ አመሰግናለሁ ኪጌን በጣም ማመሰግኑ ስላሰባችሁልኝ። አሁን እኮ ምስጋና አሁን አይደለም። እኔ እንትን ነው ማን ነው ይቅርታ፣ ደስ ያለ ነገር እንትን ብዬ ማላቀም እስከምትመጣ ከመጣች በኋላ ምናምን የሚባል አመለካከት የለኝም እኔ ውስጥ። መጣችም ቀረችም፣ እኔ እዚህ ቤት አይደለም ከዩ ጋር መኖሩ ምናምን የሆነ ነገር ለማድረግ ሳይሆን እኔ ራሴ ራስን ወይም ሆኜ አንተን ለማገዝ ከአንተ ጋር ለመኖር አንዳንድ ነገሮች እዚህ ቤት ውስጥ ያው ሴት የሚያደርጋቸው ነገሮች አሉ አይደለ? እሱን ለማድረግ ነው እንጂ ሌላ ነገር አይደለም። ዊና አልቀበልም የምትለኝም አልሰማ አንደኛን ተናገር የሚወጣችው ከቤት ስለዚ፣ ምንም እኮ የሚጋንን ነገር የለውም። በቃኔናት እኔ ማንም አጋዥ ያስፈልገኝ ደግሞ ሚና ማለት ተስነ ስርዓት የለን እንዲ

ምን ችግር አለ? እስቲ በበጎ እንኳን ተምበለ ቢያንስ እንኳን ድንም ታረኩት አይደለም ቢያንስ አሁን በየቀኑ እንኳን እንደመጀመሪያው ከዮጋ እንደምትሰራ የነበረውን ቪዲዮ ከእሷ ጋር እንድትሰራ ፈልጋለሁ። እዚህ ያለውን ነገር እንድታገዝ ፈልጋለሁ። እኔ በጣም ነው የማከብርሽ፣ በጣም ነው የምወድሽ። መውደድ ማክበሩ ታዲያ ውጪ በማለት አይደለም። አንደኛ እንዴት ታስበው እንደቻልክ አላውቅም። እኔ አጋዥም ምንም ምንም ቤት ውስጥ አያስፈልግም ስለሌለች እስክትመጣ ነው። ከዛ በኋላ እናወራለን የሚሆነውን ነገር። ምን የሚፈጠር ነገር የለም ግን እስከዛ ያለውን ነገር ተነጋግረን እኔ አልፈልግም እኔ ከዚህ ቤት ከሴት ጋር እኔ ሴት ገብቶ ያውቅም እዚህ ቤት ምን ችግር አለው ታዲያ እሷ ወንድ ነች እንዴ በቃ እኔ ቤት ሴት ገብቶ ያውቅም በጣም አመሰግናለሁ አንተ ይዘልኝ ሂድ ስነ ስርዓት አረ፣ በመደነቅ ይሄን ቪዲዮ ለምን እንዳትፖስት ነው? ዮካየች እንደዚህ ምን አንተ አይደለም ያለውን ነገር መጀመሪያ ይስተካከል። እኖራለ አንተ እኔ እወጣለሁ፣ እኔ እወጣለሁ፣ እኔ እወጣለሁ። አንተ ግን ምንድን ነው ማካባድ አይደለም? በቃ የሀዛት እና አይደለም። አታቅም፣ አታቅም፣ አታቅም። እሺ፣ አትመጣም? ይኸው ትመጣለች። መምጣት ሌላ ነገር ነው፣ መኖር ሌላ ነገር ነው። እሺ፣ እንደዛ ከሆነ ለማደር፣ ለማደር ትሄዳለች። ልብሷ አልፈልግም። እምቢ፣ እምቢ፣ እምቢ፣ እምቢ።

በቃ እናንተ ኑሩ፣ እኔ እወጣላችኋለሁ። አንተ ስነ ስርዓት ነሽ ስነ ስርዓት ሆነሻልሽ። አንተ ትኖራለህ ወይ? እወጣልሀለሁ። ተስማሙ። ምንድነውነውየምንድነውለእኔ ምን ለእኔ ብለህ አንተን ለማገዝ እዚህ

ይሄ መውጣት የሚለው ነገር ሆና ቤቤይሁን ዊና ቤት ይሁን እንደምን ሆነህ ነው? ኤልያስ ምን ሆነህ ነው? እንደ ከእኔ እንደዚህ ነገር መናደድ ያለብህ እኔ ነኝ፣ ለምን

ምን ችግር አለ? ከዚህ በላይ አንጋጋቢ ነገር ምን አለ ነው? አንቺ እራስሽ አይደብርሽም? እንደዚህ ቤተሰብ አስፈቅደሽ ስትመጪ ምን ችግር አለው? ለስራ ብዬሽ ነው። እና ደግሞ እንትን ለማገዝ ነው። አመሰግናለሁ ስላሰብሽኝ። ምን ችግር

አላማችሁ ምንድን ነው? አላማችሁ ውጡልኝ! አንተ እኛ ላይ ዱላ ነሳ አነሳለሁ? ከዱላ በላይ አነሳ። ውጡልኝ! አንተ አንተ ስነ ስርዓት ነህ። ሚና ተረጋጋ እንጂ። ምንድን ነው የምረጋጋው? በቃ ኑሩ ኑሩ፣ አብራችሁ ግን፣ ከአንተም ጋር እኖራለሁ